ብስሚላህ አሰላሙ አለይኩም ወረሕመቱላህ በረካቱህ። ወደ ስኬት ተከታታይ እንዴት ናችሁ? ሰላም ናችሁ ወይ? ከእኔ ጋር አልሐምዱሊላሂ ረቢል ዓለሚን። ያው እንግዲህ እ ነገር ልንገራችሁ፣ ለፍታችሁ የምታገኙት ሁሉ አላህ በረካ ይሰጣችኋል። ሰላም ይሰጣችኋል። በሰራችሁት ነገር መናገር እንድትችሉ ያደርጋችኋል። አላህ ቅዋ ይሰጣችኋል። ትልቁ ነገር እሱ ነውና፣ ምን አለ መሰላችሁ፣ እንግዲህ ዛሬ ያው የሆነ እቃ አታዝዥ ነው። እቃው ለጊዜው ያው ድብቅ ነው፣ እንሻላ በቅርብ ግን ይፋ ይሆናል ቢዝኒ ረቢል ዓለሚን እንሻላ። እና አንዳንድ ነገር ስራ ስንሰራ እስከሚሳካ ድረስ ደበቅ ማድረግ የተሻለ ነው። አንዳንድ ነቶች ግን ያው እንደዚህ አይነት ነገሮች አንዳንዴ ሳይነገራቸው ሲቀር ወይ ተሰው ሲሰሙት ወይ ነገር ካለፈ በኋላ ሲያዩት በጣም ይናበዳል፣ ይከፋቸዋል። ጓደኛ ብያታናት ምናምን ሳትነግረኝ ምናምን አለ። አንዳንዴ እኮ መንገር የማትችሉት ነገር ለእናት ያባ ለስለሆነ ባለ ራሱ ማይነገር ነገር አለ፣ የሚነገርም አለ። ብዙ ጊዜ በጣም ረጅም መንገድ ሄዳለሁ እና ወላሂ ይደፍነኛል ማለት ወይ ደግሞ የሆነ ነገር ይገዛና ያ ነገር ሰራተኛ ምናምን የምትሉ ከሆነ በሱ ደርስ ደርስ ደክማችሁ ትንፋሽ ያጥራችኋልና ትንፋሽ ያጥረኛል። በነገራችን ላይ አንደኛ እንደምታዩት ይሄ ትልቅ ከተማ ነው። ከፊት ለፊቴ ካርቴን ካርቶን ይዞ የምታዩት አንድ ወጣታችን ያው ቀገዝቼ መኪና መሰፋፈሪያ ድረስ ውሰድ ነው እና ያው አንደኛ፣ ያው አላውቀውም፣ ሁለተኛ ያው ተጠርቶ ስለሆነ፣ ሶስተኛ ያው የገዛውበት ካምፓኒ ሰራተኛ ቢሆን ቢያውቁትና፣ አንዳንዴ እቃን መጠንቀቅ የተሻለ ነው እና ለዛ፣ በቃ ያው በነገራችን ላይ ከኋላም ሰው አለ ሌላ እቃ ገዝተን ያንንም እሷ ይዛ እየመጣ ያው ይሄ ግን በጣም ስለቸኮለን የባዶ ይል ስለሆንኩ መከተል ስላለብኝ ነው። በዚህ አጋጣሚ አንድ ነገር ልንገራችው። ወላሂ ይሄ ነገር እቃው ቀላል ያለ ነው ማለት የሚካበድ አይደለም። ግን አንዴ ስለተባባሉ ብቻ አምራኝ ያለችው አለች ያው በሰራተኛ እንዴ ዋጋ ስለተባባለች እንጂ እኔ ይዤው እመጣ ነበር። ግን አንዳንዴ ይካበዳል ማለት የሚወስደው ነገርም አልከፋኝም፣ ግን እኔ በወንደሮ ራስ ወስደው ያለው ነበር አላክሊያን። ያው እንግዲህ እየተከተልኩት ነው። ለማንኛውም እየደረስን ነው። እንግዲህ በጣም ከባድ ነው ከተማው፣ ምናምን ጅዉ ጅዉ፣ መኪናው፣ ሰው ብቻ ብዙ ነገር አለ። ያ ነገር በጣም ጠንቃቃ፣ ፈጣን ካልሆናችሁ ትጠቃላችሁ፣ በተለይ ሀገራችን ላይ አላህ ደግሞ ከለካፊዎችም ይጠብቃችሁ። አሁን ላይ ለካፊው በዝቷልና ማለት ነውና ሰርታችሁ በምታገኙት ነገር ተደስተው ስላችሁ ማለት ብዙም አይክፋችሁ የምሬ ነምላችሁ ማለት ጥሩ ሰርታችሁ ጥሩ ነገር ማግኘት መታደል ነው። የምታዝዙቶች ደግሞ ጥሩ እቃ ከቀረበላችሁ ወላ ሰው እንትናችሁ ምሬ ነው። ብዙዎች ጥሩ ነገር ማግኘት እየፈለጉ ገንዘባቸው እንደባከነ ይቀራል። ከነዛ አንዱ እኔ ቦንስ ምን ታውቃላችሁ። እና አልሐምድሊላህ ማለት የሆነ ትዕዛዝ ሀታ ቡና ታዝዤ የሚገርማችሁ አሁን ሶስት ኪሎ ቡና አንድ ሰው ቢያዝዘኝ ምን እንደማድረግ ታውቃላችሁ? ወላይ ራሴ ነኝ ማሄድ። ማለት አንተም ማለት እየቻለ ለምን አንዳንዴ ደስተኛ ማያረገኝ ነገር አለ ብዙ ነገር ማለት እንዳዛዛችሁ አታቻው አያረጉትም የሆነ እንግርግሯቸው ምናምን ብዙ ነገር እና እኔ አንዳንዴ ግርም ነው የሚያደርገኝ፣ ሰው ማለት ነው ማለት ሳይሰራ መብላትን ይመኛል። ምን ጥሩ ነገር ሳያመጣ ብዙ ነገር ማግኘት የሚፈልግና የሚመኝ ሰው አለ። እና ይሄ ነገር በጣም ያናድዷቸዋል። እኔ በጣም ነው የሚያናድደኝ። እኔ አንድ ነገር ልንገራችሁ ማለት የሆነ ስራ ሰራለሁ እና ብዙ ጊዜ አሁን ተምር ማከፋፈል ነገሮች አስቤዛ ላይ ሰው እንዲያግዘኝ ይፈልጋለሁና ያ ሰውዬ አግዞኝ ማለት ነው፣ ማለት የልፋፍ መስጠት ፈልጋለሁ እምሰጠው ግን በተመጣጣኝ ዋጋ መሆን አለበት። ማለት እኔ ብዙ ነገር ያኔ ቢያንስ የመቶ ሺ ብር እቃ ብታዘዝ ምናምን አግዘኝ ብዬ ጥሩ ገንዘብ ልሰጠው እችላለሁ። የምር ነው ምላችሁ አሁን ሁለት ካርቶን ሁለት ካርቶን ተምር ስምንት ስምንት አስራ ስድስት ፍሬ ናቸው። እና የሆነ ጊዜ እንደውም ለሆነች እናት ታዝዤ ቡና ሁለት ካርቶን ተምር እንዲሁም ደግሞ አምስት ሊትር ዘይት ወላሂ ራሴ ነው ተሸክም ያሰርኩት። በነገራችን ላይ ራሴ ከዛ የሆነ ሰው ሰድብ ይለዋል ስንት ብር እንዳጠለበኝ፣ መቶ ብር እንዴ! በጣም ነበር ያናደደኝ። ምን አስቡ እና እንደዚህ አይነት ነገር ነው የሚያረጉና ለዛ ለዛ በቃ ያው ራሴ ወይ አንዳንዴ ደግሞ በባጃጅ በቃ ተነጋግሬ ነው ሞስ ዝም ብዬ ራሴ ካስ ገባው ይወይ ነው የሚያደርጋችሁ። እና ለዛ ለዛ ጥንቃቄ በተሟላ መልኩ ነው ኢንሻአላህ መስራት ያለባችሁ። ግን ጥሩ ዕቃ፣ ቆንጆ ዕቃ፣ ቆንጆ ኦርጅናል ዕቃ የሚያዘጋጅላችሁ ሳንቲም ውድ ነው በነገራችን ላይ ቆንጆ ነገር ከገዛችሁ ቆንጆ ነገር ታገኛላችሁ። በእርግጥ አንዳንድ አጭበርባሪ ባለጌዎች አሉ። ማለት አሁን መርካቶ ላይ የሆነ ሰው ይዤ ልሄድ ነበር፣ እና መርካቶ ላይ ብዙ ጊዜ አጭበርባሪዎች እንዳሉ እንዲሁም ደግሞ በጣም ኦርጅናል እቃ፣ ብለው ሰጥተው ግን ኦርጅናል እቃ የማይገኝበት አጋጣሚ እንዳለ ሰምቻለሁ። እና ያው እንግዲህ ወዶች እንሻላ በጣም ቆንጆ

አሁን ላይ የሚመጡ እቃዎች አሉ እንደ እንት ናቸው። እንደ ሀገሩ እንደ ጊዜው እንደ ሰዓቱ በጣም አሪፍ ነው ብዬ አስባለሁ። እና እንግዲህ ወደ ሲዬ እንግዲህ አማናችሁን ተወጡ ነው የምለው። በምትታዘዙት ነገር አማናችሁን ስትወጡ ደስ ይላል። እንግዲህ ማለት በነገራችን ላይ አገር ስታውቁ ቦታ ስታውቁ የእቃን ምን ስታውቁ እና ዛ ስገዛላቸው። አሁን ግን ግ ብዙ ጊዜ ትዕዛዝ ስታዘዝ ሰው አማክራለሁ እንደዚህ እንደዚህ ምናምን አለሁ። አንዳንድ ሰዎች ይነግሯቸዋል አንዳንድ ሰዎች ይመፍሯችኋል። አንዳንድ ሰዎች ደግሞ አይነግሯችሁም፣ አያሳያችሁም። ብዙ ሰው ታያላችሁ። እኔ ግን ፈገግ ብዬ ማርቸው ማለት ነገ ማግኘት እንደማይቀር ስለማወቅ በዛ ቦታ ላይ አእምሮዬን እና እንትንን ስላስቀመጥኩት ያው ግን እንደዚህ ያህል ምናምን ብዬ እንትን እና ያው አልሐምዱሊላህ ረብልአለሚን ቆንጆ ነገር በተለይ ስትቀየሩ መለወጥ ስትጀምሩ ደግሞ ብዙ ሰዎች ይጠጓችኋል። ያ ማለት ወደዋችሁ ምናምን አይነት ለምን ስኬታችሁንም የሚናፈቁ ሰዎች አሉ። ውድቀታችሁን የሚመኙ ሰዎች አሉ። ብዙ ነገር ለዛ፣ እንግዲህ ጥንቃቄ እያደረጋችሁ ስራችን ስሩ። ማሻላህ ስደት ላይ ያላችሁ ቶቼ እንግዲህ ረመዷን አስር ደርሰናል። እንግዲህ ኢንሻላህ ባረክላው ፊኩም አሁንም ትዕዛዝ፣ የልጆቻችሁ ልብስ፣ የእናቶች ሻሾች፣ ልብሶች ምናምን ካለ በ0922 86 18 93 ደውሉ ማለት ነው። ባረክ الله فيكم በፈለጋችሁት እና በተመጣጣኝ ዋጋ የምንታገዝ ይሁን። ባረክ الله فيكم ان شاء الله ደውሉ እንግዲህ ምን ረብላ ላይ በነገራችን ላይ አሁንም ደግሞ እንደነገርኳችሁ ያው አንዳንድ ልብሶች አሉ በጣም ረካሽ ልብሶች፣ በጣም ደግሞ ውድ ልብሶች። እኔ ልብስ ምገዛ መካከለኛ ነው፣ ገጠር ላይ በሚመጥናቸው፣ ከተማ ላይ በሚመጥናቸው እንዲሁም ደግሞ የሚነጭ ልብሶች የማይነጩ አሉ እነዛን አታሻሾች፣ ለባልቴቶች፣ ለህፃኖች፣ ለወጣቶች ምናምን ያንን ያንም ራሱ በሚመጥን መልኩ ነው። ለምሳሌ አሁን ለእናቶች ሻሽ ስታዝዙ የሚንሻተቱ አይሆናቸውም። የምር ሳጥን ያሞቅ ካላችሁ፣ ቤት ለቤት ልወስወስ ካላችሁ የሚንሻተት ሻሽ ነው የሚሰጧቸው። ግን ሲወጡ የሚለብሱት ደስ ብሏቸው እንደ ደስ እንዳላቸው የሚያልቅ ለብስ ሻሽ ግን ማይንሻተተ ነው። ለባልቴቶች ብዙ ጊዜ ምን አለ መሰላቸው ያው እነሱ ገራራቸው እንደኛ ወጣቶች አይደለም። እኔ ራሱ የሚንሻተት ሻሽ አልወጡም በነገራችን ላይ እና አመራረጥ ራሱ ማወቅ አለባቸው። ባረከላቸው ሁሉም። ውድ ቤተሰብ ሰብዴ፣ ላይክ፣ ሼር አድርጉልኝ። ኢንሻአላ ያው እንግዲህ ኢንሻአላ የምታዩት ይሄ ወገናችን ወይም ደግሞ የሙስሊማን ክርስቲያን አላውቅም። ያው እንግዲህ ቃይን ፒያሳ ባሱ ድረስ ወይም ደግሞ እዚህ ድረስ እንደረሰ ተነጋግረን ነው። ኢንሻአላ ያው እንግዲህ የመጣ ነው መንገድ፣ እስካሁን ድረስ አላቋረጥንም በጣም ሩቅ ነው። ረጅም ሰዓት ነው። ያው እዚህ ትቅሻል ያርግ። ወላሂ ውንጥ ለነምር እንደውም አልደርስም። ያው ለዛ ስለሆነ እንግዲህ እንሻላህ ባረክላሁ፣ ፌኮም እየደረስን ትንሽ ነው የቀረን። ሙቀቱ ፀሐውን መድራስ አልችልም። አጠይቁኝ ወላሂ በጣም ሙቀት አለ። በጣም ሙቀት ቦታ ነው እና ባረክላሁ፣ ትንሽ ደርሰናል። ቀስ ብለ አስቀምጥ እያልነው ነው ሻላ ዶ ይደርሰናል እም ደግሞ የእሱ ከፍዬ ምናምን ሊያያለን። አሁን ተማሪዎችም ስለወጡ ቢያንስ የተማሪ መውጫ ሳጥን ስለሆነ ለዛ ነው እንግዲህ ይህን ይመስላል።